ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ አደረሰን፣ ይፍጣራጠሩንም እንላለን። ረመዳን የሰጠና እንደ ትልቅ ጸጋ ነውና አልሐምዱላ ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ የእውነትም ቃል አላሁ አክበር እየተባለ ሲልክ ሲደረግ በመሀል የቅዳሴው ድምፅ ይመጣል ያለ ዛሬም ቤቴ አልመጣህም። እንዴት አገኘኸው? ኢድ ሙባረክ! ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጠር በዓል በሰላም አደረሳችሁ። ኢድ ሙባረክ እያልኩኝ ዛሬ እንግዲህ የምገኘው በወንድም ካሊድ ፋውንዴሽን መኖሪያ ቤት ነው። ወንድም ካሊድ አሰላም አሌይኩም፣ ረመዳን እንዴት አለፈ? አልሐምዱሊላህ ከባድ ነው፣ አድካሚ ነው በስራ በትብል ያው፣ ዛሬ ኤድም ቢሆን እንግዲህ ለራስ የሚሆን ጊዜም አላገኝም። ለምታይ ፀጉር ቤት ለመሄድ ምናምን ሁሉ ሁሉንያት በየቀን እዚህ ቤት ውስጥ የነበረው ሂድማ ሰዎች ማብላት፣ ማጠጣት በጣም ከባድ ነው እና እናንተ እንኳን ለቀረጻ ብላችሁ ምን ያህል ከባድ ጊዜ ተመላልሳችሁ ያው ይሄን ሁሉ ጊዜ አልፎ ነው እንግዲህ ኢድ ላይ እንደዚህ እንትን እየሆነ ያለው አልሐምዱሊላ። ገና ከዚህ በኋላ ነው ያው የምታርፊው የምታረጊው። ግን እነዛ ሁሉ ድካም እነዛ ሁሉ እረፍት እንግዲህ ትልቅ በረከት አላቸው። እና በጣም እቁም በጣም ጥሩ ነበር። በጣም በቃ እንደ አጥሮብን በማለት ይችላል ወደ 300 ሰው ከ300 ሰው በላይ በፋውንዴሽን ኢፍጣር ይደረግ ነበረ እና የዛን ወቅት ተገኝተን ነበረ። በጣም ይሄ ውክብክብ ያለበት እና ወንድም ካሊድ አሁን አልችልም ምናምን ነበር። እና እንዴት ነበረ ያለፈው ትልቁ ምንድን ነው በፋውንዴሽናችን ያው እንግዲህ፣ ትልቁ የፋውንዴሽናችን አላማ በኢትዮጵያ ልመናና የጎዳና ህይወት ታሪክ አርጎ ማስቀረት የሚል ኢኒሽቲቭ ነው ያለን። ዋን ኦፍ ደንትን ልመናን ማስቀረት ነው። ስለዚህ አንዱም ትልቅ ሁልጊዜ ድርጅታችን ልመና የሚለውን ነገር ማቆም አለበት። ስለዚህ ራሱን መደገፍ የሚችልበትን ነገር እንደሆነ መሰረት ላይ መቆም አለበት እና በዓመት አንዴ በተለይ እንደዚህ ረመዳን ወቅት ላይ እንግዲህ ቀደም ብዬንም ኢቨንቶች ላይ ሌሎች ነገሮች ላይ ሰራ ስለነበረ፣ ረመዳን በተለያየ ቦታ ላይ በተለያየ ቦታ ላይ እንደዚህ እንደምታየው ድባብ በየቦታ ላይ የኢፍጠር ፕሮግራሞችን ዲኮር በማድረግ ሴታ በማድረግ ምናምን እንግዲህ አንድ ራሱን የቻለ ደዋም ነው ማለት በሃይማኖቱ እንግዲህ ያንን መልካም ሆኖ ማሳየትን ትልቁ ነገር እሱን ና ምናምን ነው ጭምር ነው። እና እሱም እንደ ቀልድ ዛሬ አምስት ዓመት የጀመርነው ሂደት እንግዲህ በዚህ አይነት ነገር ከሆኑ በጣም ቆንጆ ሆኖ ሆኗል። እና በአንድ ቀን ሶስት አራት ቦታ እንሰራለን እና ሌሊት 11 ሰዓት ድረስ በቃ ስናደርግ በጣም ከዚሁ ደግሞ ከፋውንዴሽኑ የተነሱ ልጆች ከጎዳና የተነሱ ልጆች አብሮን ይሰራሉ። እነሱን ሁሉ ጠዋት ትተሽ

እንደዚህ እንደዚህ እንደዚህ ለፋውንዴሽናችን ድጋፍ ታደርጋላቸው ይሄን ሰርቪስ እንሰጣለን ስንላቸው በደስታ ነው የሚሉት። ደግሞ ምንም እየጠየቅ ነው ሁሉ ነው አክሴፕት የሚያደርጉት። እንግዲህ የአዲስ አበባ ከተማ መስተዳደርን ብንወስድ፣ ውጭ ጉዳይን ብንወስድ፣ ለውጭ ጉዳይ እንግዲህ ያለፉት አምስት ዓመታት አብረን ነው ሙሉ እንግዲህ እየሰራን ያለ ነው። እንግዲህ ከፒኤም ኦፊስ ጋር ከዚህ በፊት የመጀመሪያው ጅማሮ ላይ እንደዛው እንትናደርገናል አዲስ አበባ ከተማ መስተዳደር በዚህ አጋጣሚ በጣም ማመስገን እንፈልጋለን። የጎዳና ላይ ይፍጠሩን ሙሉ ለሙሉ የራሳቸው የክብር ከንቲባችን ይፍጠር ፕሮግራም የሚያደርጉትንም እንደዛው ቀጥታ እድሉን ለኛ መስጠት ፋውንዴሽኑን ተጠቃሚ የሚያደርግበት መንገድ በመፍጠር ያንን ሲያደርጉ ቆይተናል። በዛው ተያይዞሽ ኢትዮጵያ አየር መንገድ በጣም እነዚህ ሁሉ ሚኒስቴር መስሪያ ቤቶች በጣም አንዳንዱ ሰምተናቸው ማናቅ ይሄ ተቋም ትልቅ የመንግስት ተቋም ነው። በጣም በቃ እንደውም ከገረመኝ የአደጋ ዝግጅ ነው። በቃ በጣም ጊዜ ተጣቦ 8 ሰዓት 9 ሰዓት ላይ ቀን ላይ ነውና እንደዚህ ተነግሮን በቀሽ ተብሎ 3 አራት አይሱዙ ቃጭነሽ ደግሞ ምንድነው ይሄ ሰዓት ገደባለ ቦሌ ደግሞ ሲሆን ደግሞ የ ቦሌ ይሄ እንትን የሚያግደዋለ የመኪኖች የማይገቡበት እሱን ደውልሽ ታስፈቅጃለሽ እንዲህ አይነት ነገር ከዛ እሱ ሁሉ ጭንቀት አለ። መኪናው ተያያዘ መንገድ ላይ እንደዚህ ፋይናሌ እዛ ሆነሽ በጣም እንደውም በቃ ታይም ሳይኖር ዝም ብሎ ስ የተሰራውን ይሄድ ብለን ኃላፊነቱን የምንሰጣቸው ሁሉ ከዚ ከጎደና ለተነሱ ልጆች ናቸው። እቃውን ሄደው ደርድረው በአንድ ወር በሁለት ወር ጊዜ ውስጥ ገብቷቸው በተለይ አዳዲስ የገቡት በጊዜ በእንትን በቃ ቀናት ምን እንደሚደረግ ኃላፊነት ሰጥተው በዛም ያክል ሆቴል በህልማቸው የማያስቡትን ሆቴል ውስጥ ገብተው ሴታፕ አድርገው አስተካክለው ኃላፊነት ወስደው ምናምን አልቋል ብለው ይደውሉልኛል ወይ እንሄዳለን። ልክ ስንሄድ እንሄድ ምናምን በቃ እና በቃ እዛ ፕሮግራም ላይ ድንገት አጋጣሚ ተገኝቼ እንግዲህ የዩኒሴፍ ዋና ዳይሬክተር በቃ በጣም የማትጠብቂያቸው ትልልቅ ሰዎች ያሉበት እንደዛ ተሰባስበው እንትን እና ይሄ ረመዳን የሰጠን እንደ ትልቅ ጸጋ ነውና አልሐምዱሊላህ በጣም በጣም ትልቅ ነበር። በተለይ ዘንድሮ ረመዳን ገና አሁን ከዚህ በኋላ ተኝቼ እንግዲህ አሁን ይሄ ሁሉ የጎረጎደው የደከሙ ዓይን ይስተካከላል። እውነት ነው። ወንድም ካሊድ ፋውንዴሽን ከአምስት ዓመት በፊት በኮቪድ ታይም አ በኮቪድ ታይም እንደተመሰረተ ይታወቃል። እንደው ለማያውቁት ወንድም ካሊድ ፋውንዴሽን ምንድን ነው እየሰራ ያለው የሚለውን ለተመልካቾች ግልጽ ብታደረግ። እንግዲህ ያው ድርጅታችን ወንድም ካሊድ ፋውንዴሽን ሁልጊዜ ያው ድርጅታችን ስ የኔ የሚያንችም የጋራ የሁሉም ኢትዮጵያውያን ነው። እኔ መስራችና ሀሳቡን አምጪ በሆንም እንግዲህ ሁሉም ኢትዮጵያዊ ኮንትሪቢት አድርጎበት በቦርድ የሚተዳደር ነው። እንግዲህ ፋውንዴሽናችን በሰባት ቦርድ አባላት የሚመራ ፋውንዴሽን ነው። እንግዲህ ይህን ፋውንዴሽን የፋውንዴሽኑ ቦርድ ሰብሳቢ ሆነው ከእኔ በላይ እንግዲህ ኡስታዝ ወክር አህመድ አሉ። ከዛ ደግሞ አርቲስት ሰራዊት ፍቅር አለ ምክትል ቦርድ ሰብሳቢ ነው። ከዛ አርቲስት ጸዮት አለች። እንግዲህ ያን ጊዜ ሲመሰረት ገና ፋውንዴሽን የመጀመሪያውን በ ሀሳቡን ኮቪድ ላይ ቤቴን ለመጠለያ ነው ላደርግነው እንደዚህ እንደዚህ እብደት ቃል ምን እርግጠኛነት ብላ የመጀመሪያው መቶ ፍራሽ እዛ በመምጣት በማድረግ ያደረገችን እህታችን ናት። እንግዲህ የእሷለች ከዛ ገነት ዘርም ከኢትዮጵያ አየር መንገድ ገነት ሞላ እንደዚሁ በጣም እንደ ቤተሰብ የምናያት ከዛም ደግሞ የወዳሴ ዲያግኖሲስ ማዕከል ባለቤት ደግሞ ዳዊት ኃይሉ አለ እነዚህ በእንደዚህ አይነት ጠንካራ ሰዎች ያየት እንትን ያለ ነው። ከዛ እንግዲህ ድርጅታችን እንግዲህ በጎዳና ህይወት ላይ ያሉ ወጣቶችን ሙሉ ትኩረት ሰጥቶ ወጣቶችን በትንሽ በተለያየ ሱስ ተጠምደው ሴቶች በተለይ ደግሞ በመደፈር ጥቃት ሰው ቤት እየሰሩ አንዳንድ ጊዜ በጣም እየገረምን የመጣው ለምሳሌ ከሆነ ከተለያየ አካባቢ ይመጣሉ። ደላላ ጋር ሄዳሉ። እነዛ ደላላዎች ሰዎች መጥተው ይወስዷቸዋል። ሰው ቤት ይቀጠራሉ። ያኛው ቤት ውጭውን አይተወት አያውቁም። ልክ አረብ ሀገር እንደሚሆ በጣም ትልልቅ ቤቶች ላይ ሲሆኑ ውጭ እንዲወጡ አይፈቀድላቸውም። ያንን ሰፈሩ የት ምን ለምሳሌ አዳማ ከሆነ ወይ ደግሞ አዋሳ ከሆነ ቤቱን በቃ እንጂ ከዛ ወጥቶ ገብቶ ያን ቤት የቱ ጋ የሚለውን ነገር አያውቁትም። እና እንደዚህ አይነት ቦታ ላይ ሆነው እዛ ውስጥ እንግዲህ ጥቃት ይደርስባቸዋል ወይ በአሰሪዎቻቸው፣ ባሎች ወይ በልጆቻቸው እንደዚህ እንደዚህ በጣም እና እርግዝናው ሲፈጠር አውቶማቲካሊ ልጆቹን ማስወጣት ነው። እንግዲህ ይህን አይነት ታሪክ በአረብ ሀገራት ነበር የምንሰማኝ ነበር። እዚህ በጣም በጣም ያልተነገረለት ብዙዎቹ ጎዳና ላይ ያሉት በእንዲህ አይነት በላጤዎች ወና እንደዚህ የተደፈሩ እና እነሱም ከዛው እነዚህ ልጆች አርግ ደግሞ እርግዝናው ተፈጥሮ ምን ብለው ወደ ቤተሰቦቻቸው እንዳሄዱ በቤተሰብ በጣም ትልቅ ነውርም ያየሽ፣ እንግዲህ ፈጣሪን የመፍራት የመትንትል ማለት ምናምን ስላለ ሁሉ ነገር ተከትሎ እነዚህ ሰዎች እንደዚህ አይነት ወጣቶች ነው እንዲህ በቀቀስማቸው ተሰብሮ በጣም እንደዚህ አይነት ነገር ውስጥ ሆነው በእኔና አንቺ እድሜ ውስጥ ያሉ ወጣቶች ሆነው ግን በጣም የተማሩ ኢቭን ማስተርስ ዲግሪ ዲፕሎማ ድረስ ያላቸው ብለን ምንችላቸው እንችል እነዚህን ሰዎች ነው። እና ብዙ ትኩረት ተሰጥቶት ሀገራችን ላይ ወይ አረጋውያን ነው ወይ ሕፃናት ላይ እንደዚህ ብሎ እንደዚህ ነው ያለው። እና ስለዚህ እነዚህ ደግሞ በቤታችን ካፓሲቲ ለምሳሌ አምስት መቶ ሰው ከሆነ በየሶስት ወሩ እነዚህ ልጆች ቦታ ይለቃሉ። ስራ አስገብተን ወደ እንትን ማድረግ ነው። እንደዛ ለምሳሌ አምስት መቶ ሰዎችን በምናደርግበት ሙሉ ለሙሉ ይሰካል ማለት አይደለም። በጣም ወጥተው ኔጌቲቭ ሜንታሊቲ የሚኖራቸው እኛን መልሰው የሚወቅሱ አሉ። በቃ በሚገርም ሁኔታ ቤት ውስጥ እንግዲህ አንዳንድ ጊዜ አራት አምስት ወንድ እህት ወንድም ቢኖር ከቤት ውስጥ አንድ አስቸጋሪ ሰው ይኖራል። ልክ እንደዛ አይነት አስበን ነው የምንሄዳቸው። ወጥተው ግን ለእኛው ቻሌንጅ ይሆናሉ። በጣም ፈታኝ ውጣ ውረድ፣ እንደሱን አይነት ነገር የተፈጠሩ ነገሮች እንኳን መተሽ ሚዲያ ላይ እንዲነው እንዲነው ብለሽ እንኳን መልስ ማሰጭበት ሰው እንዲህ አይነት ሰው እንዲህ ምንረዳው ለምን ባይረዱ አይቀሩም ብሎ እንዳይልም እንፈራለን። በሁለቱም በኩል በዛኛው በኩል ተወቃሾች ናቸው፣ በዚህ በኩል ደግሞ እነሱ እንደዚህ አይነት ነገር ይፈጠራል እና በጣም እንዲ አይነት ሂደቶች አሉ። አንዳንድ ጊዜ ለምሳሌ መቶ ሰው ኖሮ ሁለት ሰው እንደ ችግር ኮምፕሌን አድርጎ ቢያመጣ የሚታየው የሁለቱ ሰው እና በጣም ከባድ ችግር ጎልቶ ይታያል ይታያል። እና እንግዲህ እዚህ ቤት ውስጥ አንድ ሰው ከጎዳና ተነስቶ ቁርስ መሰራት በቀን ሶስት ጊዜ ተመግቦ መኝታ አግኝቶ ምናምን አሁን ያለንበት ከሳንቲ አዲሱ ፋውንዴሽን አችን ላይ እንግዲህ በኮሪደር ልማት ላይ በቤቱ ማፍረስ አሁን ከጀርባችን የምንሰማውን ድምፅ አሁን የኦቪድ ኮንስትራክሽን እንግዲህ አዲስ እየሰራ ያለ ሂደት ነው። አሁን አዲስ ያነሳናቸው ወደ 200 ምናምን የሆኑ ልጆች እዛ በኮንስትራክሽን ስራ ለማስገባት በሂደት ላይ ነን። በቃ በተለያየ ቦታ ላይ ያ ቤቶች እንሰራ እዛው እናደርጋለን። እንዳጠቃላይ ወንድም ካሊድ ፋውንዴሽን የሚሰራው ከጎዳና ልጆች አንስቶ የተሻለ ወደ ተሻለ ህይወት ለማምጣት በአጭር ጊዜ ውስጥ ስልጠና ሰጥቶ ስራ አስይዞ ጠቃሚ ዜጋ አምራች ዜጋ እና ራሳቸውን ሀገራቸው መጥቀም የሚችሉ የመድረክ ላይ ነው። በቃ ዛ ሁሉ ጊዜ ቁጭ አድርገው መቀለብና እና ማኖር ሳይሆን እንደዚህ አይነት አድርገው እንደ ትራንዚት የህይወት ትራንዚት የሚያደርጉበት ተቋም። በዚህ አይነት መንገድ እንግዲህ እንደ እንትን እንኳን እንደ አዲስ አበባ ከመቶ ያልተናነሱ በጎዳና ህይወት ላይ በልመና ህይወት ላይ የሚሰሩ ሰዎች አለን። ይህንን ታሪክ አድርጎ የማስቀረት ከዛ ወደ የክልሎች ይሄድን በእነዚህ አይነት መንገድ የማድረግ ነው ስለዚው እያደራጁ ምን እያደረጉ በተለያየ መንገድ የሚገባ ነው። ምናልባት ስትጎበኙ አይታችሁ ከሆነ የኔን ቢሮ ጨምሮ የቦርድ እንትኖቻችን አሁን የነሱ አሻራ ያረፈበት ነው። እነሱ ናቸው ያንን ዲዛይን ያደረጉ እዚህ የምታይውን አዳራሽ ቀለም በመቀባት በማድረግ በጣም ነው የሚያምረው። በቃ ይሄ ሁሉ ሰዎች እድል ከተሰጣቸው ምን መስራት እንደሚችሉ አሁን እናንችን በምናወራበት ሂደት ለበዓል ሌላ ቦታ የተሰሩ ነገሮችን ራሳቸው ሰብስበው ቴከር አድርገው ብለው ያመጣሉና፣ የተለያየ ድርጅቶች ላይ አሁን ማርዳ ዲኮር፣ ዲቫ ዲኮር እንደዚህ የተለያየ ቦታ ላይ ሲምፕሊ ገንዘብ ጥሩ ገንዘብ ሊከፈልበት የሚችል ቦታ ላይ ሄደው ሰርተው ያደርጋሉና ፖሽ ላውንደር ሆ እንደዚህ። ቀ በቀጣይ ከኢትዮጵያ አየር መንገድ ጋር ኢትዮጵያ አየር መንገድ ሲባል አውሮፕላን ማብረር ብቻ አይደለም፣ ስራ ያለ ኖርማል ሻንጣ መሸከም በቃ የመጨረሻው እንግዲህ ሸክም አለ እንደዚህ እንደዛ፣ እንደ ቀል ስራ የሚደረግበት ቦታ ላይ ድረስ አለ እና እንግዲህ ይህንን እድል ነው አመቻችቶ የሚሰራ በጣም ቀላል የማይባል ትልቅ እድል ነው። ይዞ የመጣው ይበል የሚያሰኝ ተግባር ነው። አንተም በርታለን፣ እኛም ከጎን ካለን። በረመዳን ወቅት የክርስትና እምነት ተከታዮች የእስልምና እምነት ተከታዮች ጎረቤት ጓደኞች ይኖራሉ ና ኢፍጣር አጠሩንም እንላለን፣ ባይጠሩን እንኳን ምን ነው አታስፈጥሩን እንላለን። ምናልባት ይህንን መስተጋብር እንዴት ታየዋለን? በጣም በተለይ እኔ በዚህ አጭር ጊዜ ውስጥ ያየሁትን በቃ ጓደኞቼ መች ነው የምጠራው? አሁን አንድ ጓደኛ ሄደው በጣም በቃ ተቀይሞ፣ ምንድን ነው የተቀየመው? አፍጥር አልጠራኸኝም። እንዴት ይሄ አሁን ሰዎች የራስ ወዳጅ ሆኖ ሰርግህን አልጠራኸኝም አስታውስኩኝ። ልክ እንደዛ እንግዲህ የተለየ ነገር የለውም እኮ በቃ ግን በዛ ቻሁ ደስ ይላል። በቃ አስታውሳለሁ በጣም ጓደኞቼ እንደዚህ በተለይ ደግሞ ፋሽን ኢንዱስትሪ ላይ ነበሩ ጓደኞቼ። አንድ አፍጥር ፕሮግራም ላይ እንዲመጡ ቤት ያድርጋቸው በጣም በቃ አሁን በቪዲዮው ላይ ማየት እንችላለን ሳያትን ጸይወት ማናት እነዚህ ሉላ ና ሁኑ የኤቢኤስ ላይ አሁን እየሰራች ያለች እነዚ ጓደኞች መጥተው መምጣት ብቻ አይደለም፣ በቃ ያንን ባህሉን ለመከተል ጃብ ለብሰው ብለው ምናምን አድርገው ያንን ነገር እንትን አድርገው ነውእና እና ይህንን ሂደት ፕሮግራም ላይ በጣም መገኘታቸው እንደ ራ በቃ እንደ ትልቅ እንትን አድርገው ከዛ አንዳንዱ ደግሞ ሳይኖረው ሁሉ እንዳንቻውን ለብሶ በቃ እንትን አድርጎ የሚያደርጉት ነገር አለና ቀላል ሂደት ቀላል እንትን አይደለም። እና ደስ ይለሻል ከዛ በኋላ የምትደግሺ አሁን አንድ ጓደኝ ባለቤት አለች እና ሰው ሁሉ ጊዜ መደገስ የሚያስደስተው መጥራት ደግሞ ዝም ብሎ ድግስ አይደለም በቃ ሃያ አራት ሰዓት ሳምቡሳ በራሴ እጅ ነው የሚጠቀለለው ብላ መጠቅለል ምልሽ መደበኛ አንዳንድ ነገሮች ኤክስትራ ለሰራተኛ ምሳሌ ሰጭ የምታሳልፍ ነገር እንዲ አይነት ነገር አድርጎ አንድ ቀን ሁለት ቀን ለዛ ነገር አርባ ሀምሳ አይነት ምግብ አዘጋጅተሽ የተቀየመህም ካለ በዚህ አጋጣሚ ይቅርታ ጠይቅ። ዋው በጣም እንግዲህ ረመዳን ያልጠራኋቸው መታችሁም ራሱ በቅጡ ራሱ አንዳንድ ጊዜ ምክንያቱም ቤት ውስጥ በሆኑስ ኢቨን ይህን ነገር ማኔጅ የሚያደርግልሽ ንትን እንኳን ቢኖር እዚያሁን በመስተንግዶ ምን ልጆቹም ስልጠና ውስጥ ደሞና ምን ያደርጋሉ። ግን በቃ አይሞላለሽ። እንደልብሽ አይደለም። ክፍተት ታያለሽ። ምንታ አንዳንዴ በመስተንግዶ ውስጥ በመሃል አፍጠር እያለ እንግዲህ ሁን እሷ እህቴናት ታናሽ ሌላ ቴ ልጆች አሉ፣ እና አፍጠር ፕሮግራም ተደርጎ እንትን እየተደረገ ለእኔ የለም አልቀረም፣ እና አለመቅረቡ መቅረቡም አይደለም። ብዙ ምግብ ላይ እንትን አይደለሁም፣ ግን ምንድን ነበር ብትይ አጠገቢያ ያሉት ሰዎች፣ በዚህ በኩል የምናያቸው ሰዎች የምናስፈጥራቸው ምስኪኖች ናቸው። ሌላ ደግሞ አብረው ጋባዦቻችን አሉ። ተሳቀቁ እነሱ እኔ የለኝም። ከዛ በአይኔ ሳማትር ሁሉም ሰው ሩቅ ነው፣ እና የኔ ውሰድ አትውሰድም በቃ ምናምን ትያለሽ እና እንግዲህ ምን ያህል ደግሞ ሌላው ሰው ጋር ደግሞ ያን ክፍተት ሊፈ እንግዲህ በእኔ ከተፈጠረ አንዳንድ ጊዜ ኦፍኮርስ የራስ ረሳው ትረሻ አለሽ እና ደጋሽ ብዙ ጊዜ ቀልብ ይባላል ልክ ነው። በጣም እንግዲህ በደንብ የምናውቀው ተዋዶ ያለበት ስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ የእውነትን ቃል በዓይንሽ የምታየው ነው። ራጉል ና አንዋር ምትወስ እንግዲህ የሁለቱ እምነቶች ጉልላት እንዲህ በእናንተ ጉልላት ላች በእኛ ቆባ ይባላል። እነዚህ ዶሙን አሁን እንደዚህ ሁለቱ በአንድ ቦታ የሁለቱም ድምፅ በአንድ የሚወጥበት በጣም እኔ እስካሁን በሃይምሮ ማድረግ ሌላ አገር ሊኖር ይችላል ብዬ ማስበው አሁን ኦፍኮርስ ውጭ ሀገር አንዳንድ ቦታ በሚያስደንቅ ሁኔታ ቸርች የነበረ ቤተክርስቲያን እንደዚህ ምናምን ትሰማያለች ሄደው ገዝተውት ሲቀየር ምናምን እንደ ተቋም እሱም ብዙ ሰልጥኖ ሄዶ ነው። እና ረመዳን ልክ እንዳሆኑ ሁለቱም እንግዲህ ታላቅ ጾሞች አንድ ወቅት የገቡበት ነው። የያለፉት ጊዜያት እንደዛ ነው ተደግግሙ እና እኩል ገጥመው ገጥመውና ረመዳን ጁምአ ሰላት እንግዲህ እየተሰገደ እንትን ደግሞ ስቅለት ነበር። የስቅለት ደግሞ ስግደት ትታቂዋለች። ሙሉ ቤተክርስቲያን ሙሉ ሙሉ ነው ራጉ ለኔ እዛ ነበርኩኝና አላሁ አክበር እየተባለ ሲደረግ በመሀል የቅዳሴው ድምፅ ይመጣል እና እብደት በቃ ይሄ እንደዚህ አይነት ልታይማች ማለት በቃ ኢምፖስብል። ግን እኛ አልሸጥነውም አላደርግም መደበኛ ህይወታችን አድርገን ምናምን በቃ ይሄ አይደለም። አይገርምሽ ሌላ ቦታ ቢሆን እንግዲህ እና በጣም ይገርም እንትን እንግዲህ ዛሬ ኢድ በአል ላይ ነው የምንገኘው እኔ ነሺዳ ወዳለው ወንድም ካሊድ እንደው ላስቸግርና አንድ ነሺዳ ባይሆን በመቀበል አግዛለሁ በጨራሽ ሞክርም ማለት ነው ነሺዳ ከነሺዳ በፊት እንግዲህ እኔ ማቀው መንዙማ ከመንዙማ ደሞ እንጉርጎ እና ሼህ መሐመድ አወል ሐምዛ እንግዲህ በቃ አላህ እንግዲህ ረጅም ሀያት ይስጣቸው። በድጋሚ መልሰን መተናል የኢድ ልዩ በዓላችን ይቀጥላል ወንድም ካሊድ እንግዲህ ዛሬ ያለ ዛሬ ቤቴ አልመጣህም እንዴት አገኘኸው እንትን እንደሚባል በጣም አንዳንድ ጊዜ ተረቶች ቦታቸው ገብቶ ስቅት ሲሉ እንደሱ ልጅ ነው ቆየ አውራ ዶሮ ተቀታልሽ እቺ ከነ ሀሳቡ ገባኝ ምንድን ነው የገባሽ በአንተ ቤት መጥቼ ነው የማጋበዝ። አውራ ዶሮ በሰው ስጥ ሚስቱን ይጋብዛል። ኦልሬዲ የተሰጣው ነገር እኮ የእሱ አይደለም፣ ግን በቃ በጣም ተቁራርቶ እና ሚስቱን እንድትበላ ይጠራታል። ብዙ እንደዛ ነው አባባሉ። በጣም ደስ ስለሚለኝ አንድ ጊዜ ምን ገጠመኝ መሰልሽ፣ ገጠመኝ ስለ ስለ አንድ አንድ እንትን ይሆናልና፣ አንድ ጊዜ እዚህ ያሉት ተረጆች ያው በቃ የተለየ ገጠመኝ አለ በእነሱ መሃልና አንድ በጣም ሽማግሌ ይጠበቃል እና አረፋ አይ ቲንክ አረፋ ነው መሰለና እንግዲህ በጣም በሰው ስጋ ያመጣል ምናምን እንግዲህ ረጅም ጊዜ ያው እንግዲህ ሽሮ፣ ሩዝ ምናምን እየበላ በጣም ችግር ውስጥ በቃ ያው እንግዲህ ሰልችቶ አይነት ነገር እንግዲህ ወይ ደግሞ ተላምደውታል። ከዛ በመሃል መጣ ያው ስጋ ደሞ በሬው ይታረዳል። እኛ ራሱ ማስቀመጫ ስለሌለ ያው ጠዋት ጥብስ ነው እየተቀቀለ በይ ብቻ ምናምን ከዛ በጣም እና የሆነ ቀን የለውም እና ልጆቹ አኩረፈው ምናምን እንትን አደረጉ። ከዛ በጣም ሰውየው አልጎመጎማል። ምንድነው ምንድነው የምትጨቃጨቁት ምንድነው ብዬ እኔ እንግዲህ እርሶ ስራው ጥበቃል ምን ለምንድነው እንደዚህ ስል ጊዜ አይ ልጆቹ በቃ እንደው በጣም ገርሞኝ ነው ምንድ ስል አይ ልጄ ተው ምን ብዬ ነግርሃለሁ ምንድነው ከዛው ዝም ብሎ እያከባበድን ነው። እንደው በጣም ይቀርበለኝና ድሃ ሙዝ ብላ ሲሉት ጠማማ ነው ይላል አሉ። አንተ ምንድን ነው ምናምን ስለው አይ ልጆቹ እንደው በቃ ይው ስጋ በዛብን፣ እንደው ሽሮ በቃ ካልተቀየረ ብለው ይኸው ደግሞ መከራ እያመጡ ነው። እና አይ ሽሮ ልጆ መጀመሪያ ልጆቹ ስጋ ስጋ በዝቶብን ሽሮ ምናምን እያሉ ከልጅቷ ጋር ሲጨቃጨቁ ሰምቼ እንደው ምናምን አለኝ። ታዲያም ችግር አለ እውነታቸው ይሆናል። ለምን አብይስ ይሄ ምን ስል እንዴት ችግር የለውም አሉኝ። እንዴት ስል ሰውኝ ልጅ እንዴ ደሃ ሙስ ብላሲሉት አማማለላ ይሱ ሲል ላይክ በቃ ኮምፕሌን ሊደረግ በማይችል ነገር እና በቃ ይሄ በቃ የዛ የዛ አይነት ነው እና እቺ እንግዲህ ደሃም ትሏቃል እንግዲህ እሳቸው ስላሉት ነው እና በሌላ እንዳይወሰድብኝ እንደው። ወንድም ካሊድ ከበዓላት ሁሉ የትኛውን አብልጣ ትወዳለህ? ምን ጠየቀኝ የመሰለው ረመዳን አይደል፣ ኢድ እንደ። በጣም ግን እውነት ለመናገር ለእኛ ከሱ በላይ አንዳንድ ያየሽ፣ ሁሉም እንደየኖረበትና እንደተወለደበት እንትን ይሆናል። አረፋ፣ አረፋን አይደለኝ የኛ አረፋን፣ አረፋ ኢዝ ቢግ ላይክ በጉራጌ ጉራጌና ጉራጌ ተወልደነት ያደገ አንድ ቀን አይደለም በዓሉ የሚከበረው ምናልባት 15 ቀን። አዎ ዶሆል በቃ አያትሽ ቤት ትይዣለሽ ምናምን ዘመድ ጥየቃ ወርሙል ቁጭ ብለሽ ትባያለሽ እና አረፋ በቃ ዘቢቅ ልጆቹንን ክፍል ሀገርም ስለሆነ ኖር ነው ወልቂጤ ነው ተወልደን ያደግ ነው። እና እዛ በቃ ከአዲስ አበባ ነ ከዲስከ ማታ ስድስት ሰዓት ነገ በአሉ ሊሆን በቃ የምንጠብቃቸው ዘመዶች አልመጡ መከል ይመጣ አልመጣ ብለሽ ተጠባቀሽ እንዲያን ዘመን ጊዜ እንግዲኛ ስልክ የለምን የለ በቃ የመጨረሻው መኪና ነው ላይ ቤታችን ባስ ስቴሽን አካባቢ ነበር መናኸሪያ አካባቢ እና በቃ አጎቶች ያሉ እና ደግሞ አንድ እህታችን አላህ ይርሃማት እና እዚህ ትማር ነበር። እና ልጆች ሆነን መጣች። በዓመት አንዴ ጠብቀን ነው የምናያት የምናገኛት። ድሮ ገባሽ መደዋወል የለም የለም፣ ምንም ዓይነት የምትሰሚው መታ የለም። በቃ ተነፋፍቀሽ ነው የምትገናኘው። እና አረፋ በጣም ትልቅ ነገር አለው እኛ ጋር ታርዶ ይኸኛው ትንሽ እንትንነት አለው። ሆል የጋራ ሙሉ ልክ አሁን ወደ ሀደሬ ስቴጂ ሸዋል ዘል ሸዋል እንትናቸው እንደሚሄዱት ነው። እንደው ወንድም ካሌድ በመጨረሻ ፋውንዴሽኑ በምን እንጠብቀው? እች ከምን ኢንሻላህ እኛ አንድም አሁን የፋውንዴሽኑ ያለበትን ይዘት ካየሽው እንደ እርዳታ ድርጅት ሳይሆን በቃ አንድ ሰው ከምታዩ ከምን በላበት ከምን ጠቀምበት ከእያ አንዳንድ ነገር ጀምሮ አንድ መካከለኛ ህይወት ውስጥ ያለ ወይም እንትን ውስጥ ያለ ሰው ያለበት ኤንቫይሮመንት እና ተረጆቻችን ሳይቀሩ ሁሉ መመጻደቅ አይደለም። አሁን አንዳንድ ጊዜ በቃ እንደው ለእንትኑ ብለሽ ምናምን ፕላስቲክ ሳህን አድርገሽ እንደዚህ ማይንድ ላይ ጥንቃቄን ከዛ ይምናልልስ በቃ ከ ይሄ ያ በራሱ እዚህ የምሰጣቸው እዚህ ቤት ውስጥ ለምሳሌ ይህ የሚያክል አዳራሽ አስፋልት ዳርነን ከተማ መሀል ነው፣ ካዛንቺስ ውስጥ ያለ የከተማ አይነ ቦታ ላይ እኛ ስጋ ቤት እናድርገው ብንል በቀን አስር በሬ ምናምን እያለቀ በቀን በሚሊዮን ብሮች መሰብሰብ እንችላለን። ያ ማለት እንግዲህ ከዛ ባለዛ የሆነ ጉራራ እና ኮዬ ምናምን ቦታ አንድ ቦታ አድርገሽ በላስቲክ ቆጥረሽ እርዳታ ምናምን እያልሽ እንደዚህ እንትን ማድረግ ግን፣ አሁን ይሄ እየኖሩበት የራሳቸው ቤት ነው እንግዲህ ይሄ ሁሉ ሆኖ እንኳን አሁን አንድ ኮሽታ አንሰማው። አሁን ታስቢያለሽ የናህል ህዝብ ያለበት ቤት ብለሽ። እንደዛም ሆኖ አንድ ሽማግሌ ጥበቃ፣ ምን የሚጠብቃቸው ፈጣሪ ነው የሚጠብቃቸው። እንግዲህ ምን ያህል እንደራሳቸው ቤት ሪስፖንስብል ሆነ ወስደው እርስ በርሳቸው እንደሚያደረጉና በጣም በጣም እንግዲህ አንዳንዴ አንዳንድ ነገሮች እዛ ሕይወት ውስጥ ስትገቢ ብዙ ቻሌንጆችን አይተሽ ብዙ ትርጉም ያለው ነገር ታያለሽ። እና እኛ ተፈተነንበትም አይተንበትም። በመጨረሻም ለእስልምና እምነት ተከታዮች በሙሉ ማስተላለፍ የምትፈልገው መልእክት ካለ ቀረ የምትለው ሀሳብ ካለ እንዲሁም ደግሞ ለወዳጆች የኢድ መልእክት ብታስተላለፍ እ አሰላሙ አለይኩም ወረሕመቱላሂ በረካቱ። በድጋሚ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በሰላም አደረሳችሁ አደረሰን እንግዲህ ኢድል ሙባረክ። እንግዲህ ዋናው ትልቁ ድርጅታችን ወንድም ካሊድ ፋውንዴሽን በጎዳና ህይወት ላይ የሚኖሩ ወገኖቻችን ካሉበት ህይወት አውጥቶ ወደ ተሻለ ህይወት ለማድረግ እየረዳን እየሰራን እንገኛለን። በእናንተ አይነት ደጋግ ኢትዮጵያውያን እና በዚህም ያሉ ሙስሊም ወንድሞች እህቶች፣ እንግዲህ እንኳን አደረሳችሁ። ከዛ በተረፈ ደግሞ በተለያየ ቦታ በአልጋ በህመም ላይ የምትገኙ በእስር ቤት የምትገኙ እንዲሁም ደግሞ ሀገር በማስከበር ደግሞ በተለያየ ተልኮ ላይ ያላችሁ መላው ኢትዮጵያውያን እንግዲህ እንኳን አደረሳችሁ ማለት እንፈልጋለን። ከዛ ባለፈ ደግሞ አንዳንድ አየሽ ለምሳሌ ዶክተር ሆኖ በቃ ኢመርጀንሲ ኖረውበት ተልኮ ላይ ነው፣ ምንም ማድረግ አይችልም። እንደዚህ አይነት ወንድሞች እህቶች፣ ምንም ይሁን ያሉበት ነገር ላይ በዓል ቤታቸው መዋል ያልቻሉ ሁሉንም እንኳን አደረሳችሁ ማለት እንፈልጋለን። በተረፈ በዚህ አጋጣሚ ኢትዮ ቴሌኮምን ማመስገን እንፈልጋለን። ኢትዮ ቴሌኮም መጋቢትን ለወንድም ካሊድ በሚል ትልቅ ንቅናቄ ጀምሯል። ማህበራዊ ትስስር ገጾችን ሼር በማድረግ ላይክ በማድረግ በአንድ ሰብስክራይብ ወይም በአንድ ተከታይ ሰላሳ ብር ሊሰጠም ተስማምቷል እና ያ እንግዲህ አንድ ሚሊዮን ቢሆን ምን ማለት ነው? አስር ሺህ ቢሆን ምን ማለት ነው? መቶ ሺህ ና ከኛ ምንም ሊወጣ ነገር የለም ያንን ብታደርጉ ለእኛ ብዙ ይጠቅመናል እና ይህንን ትልቅ ካምፔን ላይ ይህም በዓል አስመልክታችሁ ሁላችሁም ይህን እንድታረጉ እንፈልጋለን። ከዛም ባለፈ ደግሞ የፋውንዴሽናችን መደገፍ ለሚፈልጉ መርዳት ለሚፈልጉ 9200 ላይ ኦኬ ብሎ መላክ ቴክስት ላይ አንድ ብር ናት። በአንድ ብር እንግዲህ በወር 25 ብር ነው። እንግዲህ አንድ እንጀራ ቢሆን ትገዛለች፣ ግን ቢያንስ ከራሳችን እየወጣ ያለ የአንድ ሰው ጉሮሮ መሸፈን የሚችልበት ነገር በቀላል መንገድ ሳናቀው። በተረፈ በዚሁ መርዳት እንደው ገንዘብ ድጋፍ ይህም በዓል ነው ለበዓል ይሁናችሁ ብሎ ለሚል በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ በጣም ቀላል ነው። አካውንታችን 7573 ጊዜ ነው። ምንም ከፊት ለፊቱ አንድ ሺ የለውም። ስፔሻል ያው ቁጥር ነው 7575። በዚህ ላይ መርዳት ይችላሉ፣ በሁለቱም ባንኮች ላይ። በተረፈ ደግሞ መደወልም መርዳትም መጎብኘት እንደሚፈልጉ ደግሞ በፋውንዴሽናችን ቁጥር 0976 ቁጥራችንም እንደዛ ነው። በዛ ላይ መደወል ይችላሉ እና መጥተው ቢጎበኙ ቢረዱን ቢያግዙን፣ በተለይ ደግሞ እንደው መጥተው እዚ ያሉ የወለዱ አራሳዎች የነበሩን የልጆቻችን የሚቀየሩ ልብሶች ሊሆን ይችላል እዚ ላሉት በጣም ትርጉም የሚሰጥ ነው እና መጥተው ቢያዩን ደስ ይለናል እና ይህን ማለት እንፈልጋለን። እናንተ መታችሁ የበዓል እንግዳ አድርጋችሁ ይህን ስላገዛችሁ ስለረዳችሁ፣ ለእኛ እንድንታዩን ስላደረጋችሁ ፈጣሪ ስማ መስገን እንፈልጋለን። ኢድ ሙባረክ፣ ኢድ ሙባረክ። እኛው ካለህ ጊዜ ላይ ኑ ቤታችን አክብሩ ብለህ ስለፈቀድ ክልን እጅግ አድርገን እናመሰግናለን። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ ኢድ ሙባረክ እያለን እንግዲህ እዚህ ጋር ጣፋጭ ምግቦች ይታዩኛል። እኛ እየበላን ፕሮግራማችንን እዚህ ተከታተሉት። የነበረው ፕሮግራም ይሄንን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። በወንድም ካሊድ ፋውንዴሽን ተገኝተን ቆንጆ የኢድ ቆይታ አድርገን ነበር። እንደወደዳችሁት ባለሙሉ ተስፋ ነን። ኢድ ሙባረክ።